የአሜሪካን የጉብኝት ቪዛ ከሶስት ወር እስከ አስር ወር ድረስ የሚያቆየው የተለያዩ መስፈርቶችን ይዟል። ሰላም እንዴት ናችሁ? ኢትዮ ትራብሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። የተለያዩ ሀገራት የቪዛ የኤምባሲ መረጃዎችን ከኛ ታገኛላችሁ። የአሜሪካን ኤምባሲ በ2025 የጉብኝት ቪዛን በተመለከተ የተለያዩ ማሻሻያዎችን አድርገዋል። እነዛን ከኛ ታገኛላችሁ መረጃዎችን ማለት ነው። ስለዚህ ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው፣ ላይክ ማድረግ ነው፣ ሼር ማድረግ ነው፣ ለሌሎችም እንዲደርስ ደግሞ አሜሪካን ኤምባሲ በዲኤስ 160 ቀጽ ቢ1 እና ቢ2 ላይ የፎርማ ሞላል ላይ የተለያዩ ማሻሻያዎችን አድርጓል። ይሄ ማለት እንግዲህ በራሳችሁ በግላችሁ ኢንቪቴሽን ሌተር አስመጥታችሁ ወደ ኤምባሲ ለምትገቡ እንዲሁም በጉብኝት በተለያዩ ምክንያቶች ወደ አሜሪካን የምትሄዱ ለአርቲስቶችም በተለያዩ ስራዎች ላይ ያላችሁ ሰዎች አሜሪካን ለጉብኝት የምትሄዱ ሰዎች ማወቅ ያለባችሁ ሜጀር የሚሆኑ ወደ አምስት የሚሆኑ መስፈርቶች አሉ። የተጨመሩ ሁለት መስፈርቶችን ስንጨምር አጠቃላይ ወደ ሰባት መስፈርቶችን እነግራቸዋለሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሼር ላይክ በማድረግ ደግሞ የእናንተን ጥያቄዎችን ኮሜንት ላይ አስቀምጡልን። አሜሪካን በጉብኝት ለመሄድ የሚያስፈልጉ መስፈርቶች እነዚህ ናቸው። የመጀመሪያው ነገር ባንክ ስቴትመንት ነው። ከእናንተ የሚጠበቀው የሁለት ሚሊዮን ብር የባንክ ስቴትመንት ከናንተ ይጠበቃል። ይሄ ማለት አሁን ባለው ካረንትሊ በኢትዮጵያ ባንክ የገንዘብ ምንዛሬ ባለው ሁኔታ የናንተ ከናንተ የሚጠበቀው ይሄ ነው። ስለዚህ ይህንን የባንክ ስቴትመንት ትክክለኛ ከሆኑ ባንኮች የባንክ ስቴትመንት ያስፈልጋቸዋል። ሁለተኛ ነገር ደግሞ ፓስፖርታችሁ የአንድ አመት ሲያክል መሆን አለበት፣ ኤክስፓየር ዴቱ ማለት ነው። ስለዚህ እነዚህን መስፈርቶች ማሟላት አለባችሁ። በሶስተኛነት የእናንተን ስታትስ የሚገልጽ የጋብቻችሁን፣ ወይም ደግሞ ያገባችሁ ከሆነ ያላገባችሁ ከሆነ ንግድ ፍቃድ ያስፈልጋችኋል የት ካምፓኒ ወይም ደግሞ የት ድርጅት፣ የት መስሪያ ቤት ተቀጥራችሁ እንደምትሰሩ ስለእናንተ የሚያሳይ ባክግራውንድ ያስፈልጋችኋል። በአራተኛ ደረጃ ላይ የሚከተላችሁ ደግሞ ኢንቪቴሽን ሌተር ነው። ለኢንቪቴሽን ሌተር ስትሞሉ ስለናንተ ባክግራውንድ፣ ልጆች፣ ፋሚሊ ያላችሁ ከሆነ እዛው አሜሪካን ሄዳችሁ የማትቀሩ መሆኑን የሚያሳይ ዶክመንት ሊኖራችሁ ይገባል። ከዚህ ውስጥ ቅድም ከዘረዘርኳቸው መካከል እና እናንተም በአካል ወይም በፊዚካሊ በኢንተርቪው ሰዓት ከምትጠየቋቸው ጥያቄዎች አሜሪካን ለምን እንደምትሄዱ የሚያሳይ ወይም ደግሞ ታንጀብል የሆነ መረጃ ወይም ማስረጃ ማቅረብ ይኖርባቸዋል ማለት ነው። በአምስተኛ ደረጃ ላይ ያለው ወደ አሜሪካን የምትሄዱት ወይም ደግሞ የምታርፉበትን የሆቴል ቡኪንግ ያስፈልጋቸዋል። ሆቴል ቡኪንግ ወይም ደግሞ እዛ የምታርፉበትን ነገር መጥቀስ ይኖርባቸዋል ማለት ነው። በስድስተኛ ደረጃ ላይ ያለው ደግሞ በአሜሪካን የምትሄዱት በምን አይነት መንገድ ነው የምትገቡት? ለምሳሌ ጉብኝታችሁ የአንድ ዓመት ነው? የሁለት አመት ነው? አጠቃላይ አሁን ባለው ሁኔታ የአሜሪካን ኤምባሲ የሚሰጠው የቪዛ ቆይታ የሁለት አመት ነው። ስለዚህ ኤክስቴንድ የሚደረግ ቪዛ ነው ወይ የሚል ጥያቄ ይቀርብላችኋል ማለት ነው። ሌላኛው ደግሞ አም በሰባተኛ ደረጃ ላይ የተጨመረው ነገር ምንድን ነው በዲኤስ 160 ቀጽ እና በዲኤስ 260 ቀጽ ፎርም መሃል ላይ እናንተ አሜሪካን ሀገር ላይ ፋሚሊ ካላችሁ ወደ ከነሱ ጋር ያላችሁ ሪሌሽንሽፕ ምን አይነት ነው ብሎ ይጠይቋቸዋል። ለምሳሌ ቤተሰብ ለማየት ልጆቻችሁን ወይም ደግሞ ለሕክምና በተለያዩ ምክንያት ወደ አሜሪካ የምትሄዱ ከሆነ እዛ የምተርፉባቸው ቤተሰቦች ከእናንተ ጋር ያላቸውን ግንኙነት ይጠይቋቸዋል። ይሄኛው የተጨመረው የፋሚሊ የቪዛ ፎርም ላይ ማለት ነው የተጨመረው መስፈርት ነው። ስለዚህ በጉብኝት ወደ አሜሪካን የምትሄዱ ሰዎች እነዚህን ዶክመንቶችን ማሟላት ይጠበቅባቸዋል። በተጨማሪም ደግሞ ከዌብሳይቱ ላይ ያሉትን ነገሮችን እያየን ማውራት እንችላለን። ለምሳሌ ከአሜሪካን የጉብኝት ቪዛ ላይ በተለያዩ መስፈርቶች ወደ አሜሪካን መግባት ይቻላል። ከዛ ውስጥ አንደኛው የጉብኝት ቪዛ ነው። የጉብኝት ቪዛ በቀላሉ የሚገኝ አይደለም። አሁን ባለው ሁኔታ ከሶስት ወር እስከ አስር ወር ድረስ ያቆያቸዋል ማለት ነው። ፎርሙን ሞልታችሁ አፕላይ አድርጋችሁ ኢንቪቴሽን ከመጣላችሁ በኋላ በዚህ መስፈርቶች ትቆያላችሁ ማለት ነው። ፎቶግራፊ ፓስፖርት ሳይዝ አምስት በአምስት የሆነ ፎቶግራፊ ያስፈልጋል። ዲኤስ 160 ቀጽ ፎርም ይሞላል። ለኤምባሲ የምትከፍሉት 25900 ብር በኢትዮጵያ ሲቀየር ማለት ነው። ይሄን ትከፍላላችሁ። 185 ዶላር ማለት ነው። ይሄንን ሲመነዘር ወደ 25900 ብር ትከፍላላችሁ። ተጨማሪ ደግሞ የግብዣ ደብዳቤ በፋሚሊ ወይም በእናንተ በኩል የሞላችሁት የዲኤስ ፎርም ላይ የግብዣ ደብዳቤ እንዳላችሁ የሚያሳይ መሆን አለበት። ሌላኛው የቪዛ ክፍያ መክፈል አለባችሁ። የቪዛ ክፍያዎችን ኤምባሲ ባለውንም ሜዲካል መግባት አለባችሁ። ኢንተርቪው ትሰጣላችሁ። ደብዳቤ ካላችሁ የግብዣ ደብዳቤ ማቅረብ ይኖርባችኋል። ሌላኛው አጠቃላይ የሚወስደው ከሁለት እስከ ሶስት ሳምንት ባለው ውስጥ መልስ ይሰጣቸዋል ማለት ነው። ስለዚህ አሁን እስካሁን ባለው ሁኔታ የዲኤስ ፎርም አሞላል በባንክ ስቴትመንቱ ትክክለኛ ኦሪጂናል መሆን አለበት። ይህም በሄድ ኦፊስ መረጋገጥ አለበት፣ አውተንቲኬት የተደረገ መሆን አለበት። ባንክ አካውንታቸው ላይ ገንዘብ ቢኖር ይመረጣል። አንዳንድ ሰዎች ገንዘብ አካውንታቸው ላይ የሌለ ሰዎች በፌክ የሚያሰሩ ሰዎች አሉ። ያ ጥንቃቄ ማድረግ አለባችሁ። ምክንያቱም ሪጀክት ያረገዋቸዋል። ድጋሚ አሜሪካን የሚባል ነገር እንዳታስቡ ነው ያረገዋችሁ፣ እንዳትገቡ ያረገዋቸዋል። ስለዚህ ፓስፖርታችሁን አይዲያችሁን፣ አሻራችሁን እንድትሰጡ ያደረጓችሁና ባንክ ስቴትመንታችሁ ፌክ ከሆነ በፍጹም አሜሪካና ካናዳ እንዳትገቡ ያደርጓቸዋል። ምክንያቱም አሜሪካና ካናዳ አብረው ስለሚሰሩ በቪዛ ጉዳይ ላይ አብረው ነው የሚሰሩት። ሌሎችም የአውሮፓ ሀገሮችም አብረው ስለሚሰሩ ወንጀለኛ መሆናችሁን ማረጋገጥ ወይንም ደግሞ ወንጀለኛ እንደሆናችሁ ዲስትሪቢዩት ያደረጉታል ለቪዛ ሲስተሞቻቸው በሙሉ ማለት ነው። ስለዚህ ሌላኛው ደግሞ የወንጀል ታሪክ ወይንም ደግሞ ከወንጀል ነፃ መሆናችሁን የፍርድ ቤት ኬዝ አለመኖሩን የሚያረጋግጥ የፖሊስ ማስረጃ ከምትኖሩበት አካባቢ ይፈልጋሉ። በተለይ እድሜያችሁ ከሃምሳ አምስት በታች ለሆናችሁ ሰዎች ማለት ነው። በጋብቻ ወይም ደግሞ በተለያዩ ጉዳዮች ወደ አሜሪካ እንደምትገቡ በጉብኝት የመጀመሪያ ኢንቪቴሽን ሌተር ያስፈልጋችኋል። ወደ ባለቤቶቻችሁ ወይንም ደግሞ ልጆቻችሁ እዚያ ካሉ ለእናንተ የት አካባቢ እንደሚኖሩ እና ኢንቪቴሽን ሌተሩ በምን ያህል ጊዜ ለምን ያህል ቀን ወይም ለምን ያህል ጊዜ እንደሚቆይ የሚያሳይ ኢንቪቴሽን ሌተር ያስፈልጋቸዋል። በተለያዩ ምክንያቶች ወደ አሜሪካን ለምትገቡ ሰዎች ማለት ነው። እንግዲህ እዚህ ውስጥ እንግዲህ ያልጠቀስኳቸው ነገሮች ያሉ አይመስለኝም። ሙሉ በሙሉ እንዳለ ጠቅሼላቸዋለሁ። ዌብሳይቶች አሉ። በትክክለኛው የአሜሪካን ኤምባሲ ዌብሳይት ላይ አፕላይ ማድረግ ይጠበቅባቸዋል። በነገራችን ላይ ማወቅ ያለባችሁ ነገር የአሜሪካን የጉብኝት ቪዛ ስትሞሉ የምትጠየቋቸው ጥያቄዎች በሙሉ በሄድ ኦፊሱ ነው። ስለዚህ ዛ ኦፊስ ጋር ከመድረሳችሁ በፊት የኢንተርቪው ጥያቄዎችን የተለመዱ የቢዋን እና ቢቱ በኢትዮ ትራቭል ቴሌግራም ቻናላችን ላይ ታገኛላችሁ እዛ ላይ ገብታችሁ ጥያቄዎችን ወይም ደግሞ መልሶችን ታገኛላችሁ። ኦፊሰሩ ሊጠይቋችሁ የሚችሉትን ጥያቄዎችን ቪዲዮ ሰርተንላችኋል ከዚህ በፊትም። ስለዚህ እነዛን ቪዲዮዎችን ማየት ትችላላችሁ። በእኛ በኩል ኢትዮ ትራቭል የአሜሪካን ኤምባሲ ፎርም እንሞላላችኋለን፣ ኤምባሲ ቀጠሮ እናስይዛለን። ወደ ኤምባሲ እንድትገቡ ደግሞ የተለያዩ የ ጉብኝት ወይም ደግሞ ለትምህርት ወይም ደግሞ ለስራ ወይም ቤተሰብ ለማየት ወደ አሜሪካን ኤምባሲ ስትገቡ ለዛ የሚያበቃ ለእያንዳንዳችሁ ኬዝ ለሚያበቃ የኢንተርቪው ጥያቄዎችን አውጥተን እንሰጣቸዋለን እና እናለማምዳቸዋለን ብቁ እናደርጋቸዋለን ማለት ነው። ስለዚህ ለዛ ዝግጁ መሆን አለባችሁ። አሜሪካን ኤምባሲ አሁን ባለው ሁኔታ ጥሩ ነው። ከበፊት ካለው ከሜይ በፊት በነበረው ትንሽ ጃም ነበረ። የምታስታውሱ ከሆነ 2025 መግቢያው ጃንዋሪ አካባቢ ላይ በጣም ጃም ነበረ። አሁን ግን አሪፍ ነው። ብዙ ሰዎች በተለያዩ ኬዝ ምክንያቶች እንግዲህ ፌል እያረገባቸው አሉ። አንዳንዶች ደግሞ እንደዛው ኢንቪቴሽን ሌተር ያገኙና የደረሳቸው የገቡ ሰዎች አሉ። ቪዛ የተሰጣቸው ያሉ ሰዎች አሉ። በእኛ በኩልም በተለያዩ ኤጀንት በኩልም እየገቡ ያሉ ሰዎች አሉ። በግላቸውም እየገቡ ቪዛ እያገኙ ያሉ ሰዎች አሉ። ስለዚህ በእንደዛ አይነት መንገድ እናንተ መግባት ማግኘት ትችላላችሁ። በጣም ቀላል ነው። መንገዱን ብቻ መስመሩን ብቻ መከተል ነው። ግልጽ ያልሆነላችሁ ነገሮች ካሉ ኮሜንት ላይ ያስቀምጡልኝ፣ ላይፍ መጥቼ አብራራላቸዋለሁ ማለት ነው። የአሜሪካን ኤምባሲ ኢንቪቴሽን ሌተር እንዲመጣላችሁ የምትፈልጉ ሰዎች ካላችሁ፣ በጉብኝት በስራ በትምህርት በእነዚህ ጉዳዮች ላይ እንድናማክራችሁ መሄድ የምትፈልጉ ሰዎች ካላችሁ በቴሌግራም ቻናላችን ዋትሳፕ ላይ በቀጥታን በመደወል ማግኘት ትችላላችሁ። በተጨማሪም አሜሪካን ያላችሁ ቤተሰቦች የኢትዮ ትራቭል ቤተሰቦች ደግሞ ልጆቻችሁን፣ ቤተሰቦቻችሁን ወደ አሜሪካ መምጣት ብትፈልጉ ዋሽንግተን ዲሲ ላይ ቢሮ አለን። ስልክ ቁጥር እንሰጣችኋለን። በቀጠሮ ቀን ወይም ሰዓት ኦንላይን ላይ ወይም በአካል ሂዳችሁ ቢሮ ማግኘት ትችላላችሁ፣ እኛን ማለት ነው። አዲስ አበባ ላላችሁ ደግሞ እኔንም በአካል ማግኘት ትችላላችሁ፣ ቢሮ መምጣት ትችላላችሁ፣ በኦንላይንም ደግሞ ቪዛችሁን ማሰራት ትችላላችሁ። ክልል ከተሞች ላይ ያላችሁ ሰዎችም እነዚህን የቪዛ አገልግሎቶችን እንሰጣችኋለን። በተጨማሪም ደግሞ የዱባይ የቱርክ ኢንቨስትመንት እና የስራ ቪዛዎችም አሉ። ስለዚህ በኛ በኩል እነዚህን አገልግሎቶች ታገኛላችሁ ማለት ነው። ኢትዮ ትራቭል በርካታ ስራዎችን ከእናንተ ጋር ይሰራል። በርካታ ሰው ግን ሰብስክራይብ እያደረገን አይደለም። ፕሊስ ፕሊስ ሰብስክራይብ አድርጉና እዩት። ላይክ አድርጉን፣ ሼር አድርጉን፣ ለሌሎች እንዲደርስ አድርጉ። ምክንያቱም ስታበረታቱን እንጠነክራለን ማለት ነው። ይህንን ለማለት ፈልጋለሁ። አብራችሁ ስለነበራችሁ አመሰግናለሁ። መልካሙን ሁሉ በያላችሁበት ተመኘው። ፒስ